አሰላሙአለይኩም ውድና የተከበራችሁ ቤተሰቦቻችን እንደምን እንደምን ያላችሁ፣ በአገር ውስጥም በሀገር እጅም ያላችሁ ቤተሰቦቼ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እጅግ በጣም በጣም በጣም በጣም በጣም ደክሞኛል። እጅግ በጣም ስደክም እና ስለፋ ነበር የዋልኩተኝ፣ ግን ለከይር ነው አልሐምዱሊላህ። ምክንያቱም ያው ለመልካም ነገር መድከም መጥፎ ነው ብዬ አላስበውም። እና ዛሬ በቃ ከኔ ቢጤዎች ጋር አሪፍ ፊጥራ የፊጥራ ፕሮግራም ይኖረናል ብዬ አስቤ ነበረ ግን እንዳሰብኩት አልሆነልኝም። ቤተሰቦች እዚህ ጋ ምታዩት ልብሴ ት በጣም ከሰላሳ የበለጠ ምግብ ቤቴ ውስጥ እንትን ሰርቼ አሽጌ ምናምን መጡቼ ነበረ። ከዛ ምን ተፈጠረ? የገጠመኝን ገጠመኝ ለንገችው። ያውኔ እኔ አስቤ የነበረው ምንድ ነበረ በቃ እንደዚህ ምንጣፍ አንጥፈን ሁላችንም በአንድ ላይ በደስታ በፍቅር እናፈጥራለን ብዬ አስቤ ነበረ። ግን ያሰብኩት ሌላ የገጠመኝ ሌላ ሆነ ማለት ነው። መሀል መሀል ላይ ቪዲዮውን አስገባላችኋለሁ። በቃ ቪዲዮውን አቁሙት አልኩ። ምክንያቱም በቃ የማይሆን ነገር ነው። አንደኛ በጣም ደካካማ ሰዎች አሉ። ሁለተኛ ደግሞ ይዤ የመጣሁት ነገር አልበቃኝምና እርስ በርስ እየተጣሉ እየተገፋፉ ነበረ። ያ ነገር በቃ ምን እንደምላቸው አላውቅም። አንጀቴም በልቶኛልም አናድዶኛልም። እንዳለ ምግቡ ሁሉ ነው ልብሴ ጋር የተደፋብኝ ማለት ነው። ግን ለኸይር ነው፣ አልሐምዱሊላህ። ያው አንዳንዴ ምን ደክሞኛል፣ በጣም በጣም እንትን እያሉ እንትን እየተሻሙ ነበረ እና መኪናው ላይ ምናምን ሁኚ መስጠትም አልቻልኩም። እኔ አስቤ ነበረ ልክ እንዳልኳችሁ ምንጣፋ ንጥፋን በስነ ስርዓት ጥሩ ፊጥራ ይኖረናል ብዬ ነበረ አስቤ ነበረ አልተሳካልኝም። ግን ያው አልሐምዱሊላ ሙሉን ፓርት ለእናንተ ባላሳያችሁም የተወሰነ ፓርቱ ግን ትንሽዬ የተቀረጸ ስላለ መሀል መሀል ላይ አስገባላችኋለሁኝ። እንግዲህ ሁላችንም ያው በቃ አላህ ጥሩ ስራችን ይክተብልን ወንጀ ያጠፈሰ አውቃንም ሆነ ሳናቂ ያጠፋ ነው ወንጀል ካለ አላህ ይቅሪ ይበላል። እኔ በቃ በጣም ያላሰብኩት ገጠመኝ ነው የገጠመኝ ወላሂ። ያአላህ ግን በቃ ሀፍታ ማድረግ ነው ያስባቸው አሁን እኮ ምን እነሱ ጋር እነዚህ እየተጋፈን ምን ነበር ያሰብኩት በቃ አሁን እኮ ሀፍታ ብሮ ብሮ በቃ ለሁሉቹም ብደርስ ሁሉቹንም ባበላ ባጠጣ ምን ያህል ደስ ይባለኝ ነበረ ብዬ ያሰብኩኝ ነበረ። እኔ ወዳጆች እና እናንተን በያላችሁበት አላህ ይጠብቅልኝ። እጅግ በጣም ነው የምወዳችሁ የማከብራችሁ ደስ የሚል የፍጥራ ፕሮግራም አሳያችኋለሁ ብዬ አስቤ ነበረ ምክንያቱም በጣም እንትን ከአዲስ አበባ ውጭ ነው የመጣሁትኝ። ዛሬም ከአዲስ አበባ ውጭ ነበር የመጣሁት እና ትንሽ የክፍለ ሀገር ነች እና በጣም ብዙ ምስኪናቶች፣ ብዙ የቲሞች፣ ብዙ ልጆቻቸውን ባሎቻቸውን ያጡ የወለዱ ብዙ የቲም ካለበት ቦታ ነበረ መጥቼ ነበረ። ግን እኔ ያመጣሁት ድንገት አነሰኝና ሰዎቹ ደግሞ በጣም ብዙ ነበሩ። ከዛ በቃ ለኔ ለኔ እያሉ ቪዲዮ መስራት አልቻልኩም። ሁሉም ወደ ረብሻ ሊፈጠር ምናምን ነበረ። እንደገናም በቃ ካሜራውን እንደዚህ የሆነ ካሜራ መግረጥ በጣም ነው የሚደብረው ብዬ ካሜራው እንዲቋረጥ አድርጌያለሁ ማለት ነው። እና ብቻ በቃ መልካም ስራ መስራት ለራስ ነው ለማንም ብዬ አይደለም። እና ደግሞ ይሄን ነገር እንዳደርግ የረዳችኝ አዛሃራ የምትባል እህታችን አለች እሷን ሁላችሁም ዱሃ አድርጉላት በያላችሁበት እናት አባቴ የለኝም የቲም ነኝ እና ቁርሃን መቅራት ፈልጋለሁ ግን ቁርሃን እየገባኝ አይደለም ሶፊ ባክሽን ተባበሪ ዶ አስደርግልኝ የቲሞችን ሂደሽ አብልተሽ ዱሃ አስደርግልኝ ብላኝ ነበረ እህቴ ባልሽኝ መሰረት እንግዲህ ያው አድርጌልሻለሁ ሙሉ ቪዲዮን ተለቆ ብታዩ ደስ ይለኝ ነበረ ግን አልቻልኩም ያው እኔም ካለኝ ነገር ጨምሬ እሷም ካላት ከላከችልኝ ነገር ጨምሬ የቻልኩትን ያህል አድርጌ ነበረ። በጥራት ቪዲዮ ቀርጬ ስላለቀኩላችሁ ቤተሰቦቼን በጣም ይቅርታ እየጠየቅኩኝ እጅግ ወዳችኋለሁ፣ አከብራችኋለሁ። ይህ ያው ሳላፈጸመ እንደምታዩ በጣም ደክሞኛል። ልብሴ ሁሉ እንዳለ ወጥ ነው። ወደ ሀገሬ መልሼ ወደ ነበርኩበት ሀገሬ አዲስ አበባ ተመልሼ ይሻላል ባአለፉ የማፈጥር የሆነው ይሆናል ግን መንገድ ላይ እስቲ ውሃ ካለ ውሃና ሙዝ ገዝቼ ለማፍጠር እሞክራለሁ። እንዳሹት ይመስላል። ፍጥር ጥሩ ሁላ የእርሷ አይነት መልካም በአይኔም አላለፈ ከንስት ማህፀን አንቱን መሳይ ቆንጆ ከቶ አልተጸነሰ።

ምን አይነት መንገድ ነው? በመሀል የተኛው የተነሳው የተኛው የተነሳው ነው የመጣሁት። ነው በቃ ያው ምን ብላ ነው እናፍጥሩ ብዬ ያለሁ እና ቤተሰቦቻችን። አሁን ወደ አዲስ አበባ እየተመለስን ነው። በጣም ደክሞኛል፣ እንቅልፍ የመታል፣ እርቦኛል። ወይኔ፣ በአላህ ግን ያው ድካም አንዳንዴ ለካሄደ ነገር አሪፍ ነው።

ገር ጀነት መክፈቻ የውብ ሀገር ጀነት መክፈቻ እዝነት የራስማ የሰው ጠላት ጅኖሽ ማዛ የነበረን ቆይታ ይህን ይመስል ነበረ። እና በጣም ነው የምወዳችሁ የማከብራችሁ። በቀጣይ ቪዲዮ ውስጥ የምንገናኝ ያላችሁበት ሰላም ሁሉ ወዳችኋለሁ።